አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናል የቤተሰቦች ሰላም፣ እዝነት፣ ፍቅር አይለያችሁ እያልኩኝ ዛሬ ይሄን የሚመስሉ ዋህድ ለፀጉራችን ሰርቻለሁ ለእኔና ለሂቴ ነው። እንግዲህ ያረኩበት ድንች፣ ሽንኩርት እናም ደግሞ በግዶንስ እና ሸበት ማለት ነው። አረብ ቤት የሚሰሩት መቼም ይጠፋል ብዬ አላስብም። እንግዲህ አለ ማለት ነው። ሲጀመር በግዶንስ ሞልቷል ሁሉም ቦታ እና ይሄን የመሰለ ዋሂድ ሰርቻለሁ። ይሄ አሁን አጠለዋለሁ። ውሃውን ነው የምንፈልገው ማለት ነው። ውሃው ይሄ ለፀጉራችን እድገት እንዴት እንደሚያምር ለጸጉራችን ልስላሴ ግንባራችን ደግሞ ለሚሸሽብን በጣም በጣም በጣም ቆንጆ ዋሂድ ነው ማለት ነው። እና ይሄን አጠለዋለሁኝ ከዛ በኋላ ደግሞ የሚፈልገውን ዘይት አረግበታለሁኝ በዚህ ላሳያችሁ ብዬ ነው። ያው አጠቃቀሙ ደግሞ አንድ ላይ ሰብስባችሁ መፍጨት ነው፣ ትንት ውሃ አርጋችሁ ማለት ነው። ውሃ ባይደረግበት ጥሩ ነው ግን ከላጣውን እንዳይጎዳው ማለት ነው። ስለዚህ እስቲ ቪዲዮ ላይክ እና ሼር እያረጋችሁ ቤተሰብ አበረታቱኝ እና ደግሞ አጠየ እሺ፣ ቤተሰብ ተመልሽ የመጥቻለሁኝ አያችሁታ። ይሄን አሁን አጣለዋለሁ ማለት ነው። ምክንያቱም ጸጉራችን ላይ የገባ ስናበጥር ስንታጣብ እና እንዳያስቸግረን ማለት ነው። ያረኩበት ያው ነግራችኋለሁኝ ሽንኩርት እና በቅዶንስና ሸበት እና ድንች ነው ያረኩበት ማለት ነው። ድንች ለፀጉራችን ሽበት በጣም ያጠፋል እና ደግሞ እድገት በጣም ይሰጣል ግንባራችን ስር ለሚሸሽ ጸጉር እናም ደግሞ በጣም ለጸጉራችን ያፋፋል። እንዲሁም በቅዶንስ እኔ ልነግራችሁ አልችልም። በተደጋጋሚ ሁል ጊዜ በሳምንት ሁለቴ ወይም በሳምንት አንዴ ብትጠቀሙት ነገር ከሆነ ጸጉራችሁ ልስላሴው በዛ ላይ ጸጉራችሁ ወዛማና ሚያበለጭል ጸጉር ይሆንላቸዋል። በዛ ላይ ደግሞ እድገቱ እናም ደግሞ በቅዶንሱ እንደዚህ ብቻ ሳይሆን አፍልታችሁ ውሃውንም ራሱ ጭንቅላታችሁ ላይ ሁሌ የሚረጩት ነገር ከሆነ ጸጉራችሁ በፍጥነት ያድጋል ማለት ነው። እና እውነቴ ነው የሚላችሁ፣ እኔ ሁሌ ባልጠቀመውም ድሮ ግን በሳምንት ሁለቴ በሳምንት አንዴ እንደዛ ይጠቀም ነበርኩ። አሁን ቆይቼ ቆይቼ የምጠቀመውም ግን ለውጥ በጣም አለው ማለት ነው እና ተጠቀሙት። እውነቴ ነው በግዶንስ በጣም በጣም በጣም ለጸጉራችን ጥቅም አለው። እኛ ግን አናውቀውም። በተለይ እንደዚህ ፈጅታችሁ ከሽንኩርቱ ምናምን ወይም ደግሞ ውሃውን አፍልታችሁ ጸጉራችሁን በቀን ሁለቴ የምረጩት ከሆነ አስቀምጣችሁ አጠገባችሁ በጣም በጸጉራችሁ ለውጥ ታገኛላችሁ። ግንባራችሁ ላይ የሸሼ ጸጉር እና ደግሞ አላድግም ላላችሁ ጸጉራችሁ የደረቀ የከረደደ የሚያስቸግራችሁ ነገር ከሆነ መፍትሄው ይሄኛው ነው። እሺ ተጠቀሙት ማለት ነው። አሁን ይህንን አጥልዬው ይመለሳለሁ። እሺ አያችሁት፣ በዚህ መልኩ ያጠለልኩት ነው ማለት ነው። ይሄ አሁን ለሁለት ሰው ነው። ይሄን እንደፋውና ከፈለጋችሁ ወደውም ታጠቡት፣ ካልፈለጋችሁ አንድ ቀን አሳድራችሁ ራሱ መታጠብ ትችላላችሁ ማለት ነው። አያምርም ግን ማለት ነው። በአንዱ እጄ ካሜራ እዤ ግን በአንዱ እጄ መጭመቅ አልቻልኩኝም ከብዶኛል ማለት ነው። እና ለሁለት ሰው ለኔና ለአይቴ ነው። እና ይሄንን ጨምቄ ጨርሼ እመጣለሁ። ማረግበትን ቅባት ራሱ አሳያቸዋለሁ። እና ቪዲዮን እስከዛ ላይክ እና ሼር እያረጋችሁ ለቤቴ ደግሞ አዲስ የሆናችሁ እንግዲህ ደውል ምልክቷ ማጥቆሩን እንዳራ እሺ። ተመልሼ መጥቻለሁ። በዚህ መልኩ ጨምቄዋለሁ ማለት ነው። እዚህ ጋር ደግሞ ያው ትላንትና ያሳየኋችሁ ዘይት ናዓና ማለት ነው። የዘይት ናዓና ያዘጋጀሁት ነው ትላንትና አሳይቻችኋለሁኝ። ሙሉውን በላ ሳያችሁ ማለት ነው። ይሄኛው ነው። ይሄ ደግሞ ጨርሸዋለሁ፣ የለም ጨምቄ ጨርሸዋለሁ ማለት ነው። ይሄ የናዓናው ነው ማለት ነው፣ ዘይቱ ይሄ ደግሞ፣ ይሄ ይመስላል ማለት ነው። ማሻላ ተባረከላ። ዩት ዩት አያምርም አሁን ይሄኛውን ዘይትን አናረግበታለሁ። ብስምላ ስምላ ማሻላ ተባረከላ ልነግራችሁ አልችልም። ጸጉራችን እድገቱ አንዳንዴ ብቻ ሆዳችን መብላትና መጠጣት ብቻ አይደለም። አንዳንዴ ራሳችን መንከባከብ አለብን። ፊታችን፣ ራሳችን፣ ጥርሳችን እና ራሳችን ካልተከባከብ ነ ኮ ያው እንደዚህ በእጃችን ባለ ነገር በቤታችን ውስጥ ባለ ነገር ራሳችን መንከባከብ አለብን ማለት ነው። የግድ ሞላዚም ውጭ ወጥተን መንከባከብ ሳሎና ሄደን መንከባከብ ላ ባለ ነገር ቤት ውስጥ እነሱም እኮ ቤት ውስጥ ባለ ነገር ነው የሚያዘጋጁት። በእርግጥ እንትን ነገር ሊኖራቸው ይችላል። ነገር ግን ቤት ውስጥ ባለ ጊዜ ባለን ጊዜ ማለት ነው። ጊዜ ላናገኝ እንችላለን። ሁሉ ሰው ጊዜ ያገኛል ማለት አይደለም። እግራችን፣ ጥፍሮቻችን፣ ጸጉራችን፣ ፊታችን እኒህ ማለት ነው ሆዳችን ልንበላ እንደሚያስፈልገን ሰውነታችንም እንደዚሁ ፀጉራችንም እንደዚሁ መንከባከብ ይፈልጋሉ ማለት ነው። እንክብካቤ ከሌለው እኮ አንድ ነገር ዝም ብሎ ይመጣል ብለን አንጠብቅ ማለት ነው። እንክብካቤ ስናረግ ነው ጸጉራችንም የሚያድገው እኮ እንክብካቤ ስናረግለት ነው። ስለዚህ እንክብካቤ ለጸጉራችን ካረግነለት እኔ ይሄ አምስት አመት ወይ ስድስት አመት ገደም ይሆነኛል። ወላሂ ነው የሚላችሁ ራሴን ጸጉሬን መንከባከብ ከጀመርኩኝ ግን ለውጡ ላይ ላልነግራችሁ አልችልም። ወላሂ ነው የሚላችሁ ፓርም ጨርሶት ነበር እኔ ብዙ ቪዲዮ ነው አውርቻለሁ። ፓርም ካንድም ሁለቴ ሶስቴ ተቀብቼ ጸጉሬን በጣም ፓርም ጨርሶብኝ ነበር ማለት ነው። በራሴ እጅ አበላሽቼ ምን ሚመስል ጸጉር ነበረኝ። አሁን ግን አልሐምዱሊላህ ተመልሶልኝ ጸጉሬ ርዝመቱ በዛ ላይ ሊስላሴው በዛ ላይ ፈርሙ አድርቆት አድርቆት ለመያዝ ራሱ ወላሂ በጣም ነበር እንትን የሚለው ነበር ለማባጠሪያ ማባጠሪያ አይገባውም ነበር በተለይ መሃሉ ማለት ነው የተቀባችሁ ሰው ታውቁታላችሁ ስለዚህ ተንከባከቡ ራሳችሁ ይሄን ይመስላል የዛሬው እወዳችኋለሁኝ ሰላም ለሀገራችን ለእምዬ ኢትዮጵያ አላህ ሱብሐነሁ ወተዓላ ሀገራችን ሰላም ያርግልን እና እናንተ ኩዝብራ ከሌላችሁ ሽንኩርትና ዝንጅቤል ነ ሽንኩርት አርጋችሁ መጠቀም ትችላላችሁ። እኔ ዛለ ዛሬ ነ ሽንኩርትም ዝንጅቤልም አላረኮኝም ይሄኛው ነው ያዘጋጀሁት ማለት ነው። ይሄኛው በሳምንት ሁለቴ ከቻላችሁ፣ በሳምንት አንዴ ከቻላችሁ አርጋችሁ ተጠቀሙላችኋለሁኝ ቪዲዮን በላይ ከጀምሩት ቤተሰብ እወዳችኋለሁኝ። ለአላህ ብዬ ሀገራችን ሰላም ትሁንልን። ወሰላሙ አሌይኩም።